ሰዓቱ የስፖርት ነው። የተመራረጡ ስፖርታዊ መረጃዎችን ደግሞ ከኪዳነ ማርያም ብርሃኑ የምንከታተል ነው ያለው። ኪዳነ ማርያም የአየር ሰዓት ያንተ ነው። አመሰግናለሁ። ሶሊያ ነው። ተመልካቾች እንደምን ዋላችሁ? ከአሚ ሆይ ቀን ስፖርታዊ ዜናዎችን ቀጥለው ይቀርባሉ። የሀገር ዜኖችን አስጀምራለሁ። አብራችሁን ቆዩ። በኢትዮጵያ ዋንጫ መቻል፣ ወላይታ ድቻ፣ ሲዳማ ቡናና ሸገር ከተማ ግማሽ ፍጻሜውን ተቀላቀሉ። በኢትዮጵያ ዋንጫ ትናንት ሁለት የሩብ ፍጻሜ ጨዋታዎች ተካሂደዋል። መቻልና ወላይታ ድቻም ተጋጣሚዎቻቸውን በማሸነፍ ግማሽ ፍጻሜውን ተቀላቅለዋል። መቻል ሶስት ለአንድ ኢትዮጵያ መድንን አሸንፏል። ወላይታ ዲቻ በበኩሉ ሐዋሳ ከተማን በመለያ አመት ሶስት ለሁለት ረቶ ግማሽ ፍጻሜው ገብቷል። ሁለቱ ክለቦች መደበኛ የጨዋታ ጊዜያቸውን አንድ ለአንድ ነበር ያጠናቀቁት። ሆኖም በመለያ አመት ዲቻ ሶስት ለሁለት አሸንፎ ቀጣዩን ዙር ተቀላቅሏል። ቅዳሜ ዕለት በተደረገ ሌላ ጨዋታ ሲዳማ ቡና ሀዲያ ሆሳዕናን ሶስት ለባዶ እንዲሁም ሸገር ከተማ በመለያ ምት ባህር ዳር ከተማን አራት ለሶስት በማሸነፍ ለግማሽ ፍጻሜ ጨዋታው በቅተዋል። በዚህም በግማሽ ፍጻሜው ሸገር ከተማ ከወላይታ ድቻ፣ ሲዳማ ቡና ከመቻል ሚያዝያ 18ና 19 ይጫወታሉ። የኢትዮጵያ ዋንጫን የሚያነሰው ክለብ በቀጣይ ዓመት በአፍሪካ ኮንፌዴሬሽን የሚሳተፍ ይሆናል። የተቀናጀ አሰራር አለመኖር ወጣት አትሌቶች ከመም ወደ ጎዳና ላይ ሩጫ ውድድር እንዲወጡ እያደረጋቸው መሆኑን በባህር ዳር ዩኒቨርሲቲ የስፖርት ሳይንስ መምህሩ ዋሲሁን አባተ ተናግሯል። ከቅርብ ጊዜ ወዲህ በመም ውድድር ላይ ውጤት ለራቆ የኢትዮጵያ አትሌቲክስ ውድድር አለፍ ሲል ደግሞ የልምምድና የመወዳደሪያ መም ማዘጋጀት መፍትሔ መሆኑን መምህሩ አሳስቧል። ሀና መሪ መስፈን ተጨማሪውን እንደሚከተለው ታቀርበዋለች። በውስብስብ ችግሮች በታጠረው ስፖርት አትሌቶች ቀዳሚ ተጎጂ ሆነው አስገዳጅ ምርጫዎችን እንዲወስዱ እያደረጋቸው ይገኛል። ለአብነትም ያለዕድሜያቸው ወደ ጎዳና ላይ ሩጫዎች የሚወጡ አትሌቶች እየበረከቱ መጥቷል። ከማደረ ስፖርት ዝግጅት ክፍላችን ጋር ቆይታ ያደረገው በባህር ዳር ዩኒቨርሲቲ ስፖርት አካዳሚ የስፖርት ሳይንስ መምህር የሆነው ዋሲሁን አባተ ግልጽ የሆነ ያሰራረጦት መኖሩ በአግባቡ እንኳ ውድድሮችን እንድናዘጋጅ የማዘውተሪያ ስፍራዎችም እንዳይኖረን አድርጓል ይላል ባለፈው ዓመት 2024 አንድ የተጠና የጥናት ውጤት አለ። በሳምሶን እና ባልደረቦቹ የተሰራ የጥናት ውጤት ና በተለይ አትሌቲክስ ፌዴሬሽን በተመለከተ የተሰራ ጥናት አለ። ለአትሌቶች በዚህ መንገድ እንዲሄዱ ማድረግ አንደኛውና ትልቁ ምክንያት እድሎችን ማጣት ነው ብለው ያነሳሉ። ታዳጊ አትሌቶች ብዙ መስራት የሚችል እድሜ ላይ ያሉ አትሌቶቻችን በእንደዚህ አይነት እድሎች ላይ እንዲሳተፉ ማድረግ ማለት ምናልባት እንዲባክኑ እድል መፍቀድ እንደማለት ነው። አንዱ የአትሌክስ ፌዴሬሽን በትልቁ ሊሰራ ይገባዋል ብዬ እንደሞ ማምነው የአመራሩ በተለይ ይህንን መንገድ መቅረፍ ነው። በዓለም አትሌቲክስ ጉምቱ ቦታ የሚሰጣት ሀገር ነች። ግን አንድም ዓለም አቀፍ ደረጃ ያለው ውድድር ኢትዮጵያ ላይ ከነው አቋራጭ መንገድ ይመርጣሉ ያንን አቋራጭ መንገድ ሲመርጡ የአትሌቲክስ ፌዴሬሽን ትልቁ ስራው የሚሆነው በዚህ መንገድ የሚሄዱ አትሌቶችን የተሻለ የውድድር አማራጮችን በማመቻቸት አትሌቶቻችን እንዳናጣቸው ማድረግ ያስፈልጋል ብዬ አምናለሁ። ስፖርት በተለይም እግር ኳስ በሌሎች ሀገራት ያለውን ከፍተኛ የኢኮኖሚ ምንጭነት መነሻ በማድረግ አትሌቲክስ ለኢትዮጵያ በተመሳሳይ መሆን የሚችል ዘርፍ ነው። በእኛ ሀገር ነባራዊ ሁኔታ ከፍተኛ የሆነ ማለ ነዋይ ይዞልን እየመጣ ያለው አትሌቲክስ ነው የምናጣው አንድ፣ ይህንን አማራጭ ኢኮኖሚ አማራጭ፣ ሁለተኛውና ትልቁ ነጥብ ደግሞ የአትሌቶች እድገት ላይ ተጽዕኖ አለው። በቅርብ ዓመታት ከመደበኛው የስፖርት እንቅስቃሴ ይወጣሉ። በዚህ ደረጃ አትሌቶችን እያጣን የምንመጣ ከሆነ ቀደም ሲል ያነሳ ነው የአትሌት ስፖርት ላይ ያለን የውጤት ማሽቆልቆል የሚቀጥል ምናልባት የባሰ ይሆናል። ታዲያ ይሄ ለኢትዮጵያ አትሌቲክስ ፌዴሬሽን ብቻ የሚሰጥ ኃላፊነት አለመሆኑን መምህሩ ይናገራል። አትሌቲክስ ፌዴሬሽን እየሰራ ያለው መልካም ጅምሮች አሉ ጥረት ይፈልጋል። ከነዚህ አካላት ጋር ከሌሎች ከአትሌቶች ጋር በጋራ በመሆን የማዘስራ ስራዎች በተለይ አትሌቲክስን ትራክ በመዘርጋት ለውድድር ለስልጠና መች የማድረግ ስራዎችን ይፈልጋል። ይህንን ስራ ለመስራት ትልቅ ትስስር ይፈልጋል። መንግስት፣ በባህልና ስፖርት ሚኒስቴር በኩል የአትሌቲክስን ዘርፍ እንዲመሪያ ፈቃድ የተሰጠው ድርጅት የኢትዮጵያ አትሌቲክስ ፌዴሬሽን፣ በኦሎምፒክ ውድድሮች ወቅት በበላይነት የሚመራው የኢትዮጵያ ኦሎምፒክ ኮሚቴ እነዚያ አትሌቶች በጊዜ ሂደት የበቁ እንጂ በአራት ዓመት አንዴ ከየትም ለቃቅመሽ ና ሰብስበሽ ይዘሻቸው የምትመጪያቸው አትሌቶች አይደሉም። ስለዚህ በዚያ ጊዜ ሂደት ውስጥ የተሻሉ አትሌቶች እንዲወጡ ምን ያስፈልጋል? አሁን ያነሳ ናቸው። የመዘውተሪያ ስፍራዎች የአትሌት ትራክ ያስፈልጋል። ያንን የምንፈጣበት ደግሞ መሰረታዊውን የአሰራር ሂደት ማዕቀፍ መዘርጋት መቻል አለበት።